ቶሎ የመጨረስ ችግር አለ ብለን የምናስበው ለወንድ ልጅ ከስልሳ ሰከንድ በታች ከቆየ ነው። ስልሳ ሰከንድ በታች ስልሳ ሰከንድ ማለት ከዛ ያነሰም ሊቆዩ ይችላሉ። ኢቭን ገና ግንኙነቱ ከመጀመሩ በፊት ሊጨርሱ ይችላሉ። ሴት ልጅ መጨረስ ቢያስፈልጋት ኖሮ ለማርገዝ ፖፑሌሽን ኢሹ አይኖረንም ነበር። በጣም ያለን ብር ይበቃል። እንደዛ አይነት አስታሰባለሁ። እና ማንም ሰው ሊያረግዝ አይችልም። በጣም የብዙ ሰው ችግር ነው። ሴት ልጅ ፊኒሽ የማድረግ እንትኗ ምናምን ነገር ቢያስፈልግ ፎር ሀርድ ቱ ጌት ፕሬይመት በጣም አሳሳቢ ጉዳይ ነበረ የሚሆነው። የኮካንትን ኢንተረስቲንግ ማከራካሪም ነበር እና አንዳንዴ ሰዎች እንደዛም ያደርጋሉ። እንደ ይደረጋል ወይም ተብሏል እና እንዴት ነው አይዲያው ማለት ከአሁን በፊት ነበረሽ ወይ ሰዎች አምጥተውልሽ ነው የሆነ ሲባል ሰምቻለሁ ከዛ የሆነ ኮሜንት ሴክሽን ላይ አታስቢ እሱን በኮካ እንትን ማለት ይቻላል ይሄ ቨርጂኒቲ መለስ ማጥበው ምናምን ጀስኩ በኮካ ታጠቡ ባያቸው ነው ተረጋገመ እሱ ኮሜንት ሪሰርችን ስሰራ ተርንስ አውት በስነስርት እንደዛ ታስተሳሰባለ አይዲያው እንዴት ነው ኖርማሊ አሁን ሃይፐሮዝ ሞላር ስለሽ ይሄ ወፈር ያለ ፈሳሽ ሲሆን እዛ ጋ ያሉትን ቀጫጭን እንትን ይስባል ነው በኮካ ሲታጠቡ እዛ ጋ ያሉ ፈሳሽ መጠራቀም አይነት ነገር ይመጣና እብጠት ነገር ተፈጥሮ ስ የድንግልና አይነት ኦር ደግሞ የማጥበብ አይነት ኢሉዥን ይሰጣል ቴምፖራሪሊ ማለት ነው። ግን ሳይድ ኢፌክቱ ሳይድ ኢፌክት አይደለም፣ እዛ አካባቢ ያለ ባክቴሪያ ቫጂኖሲስ፣ የፈንገስ ኢንፌክሽን ምናምን ኢትስ ናት ወርድት። ግን ላይክ በድሮ ታሪክ በምንድን ነው ሎጂኩ ብዬ እንትን ስል የኮካ እንትን ስኳሩ ጣፋጩ ብዙ አይደለ ሃይፐሮዝሞላር ስለሆነ እዛ ጋ ያለውን ፈሳሽ የመጎተት ነገር ያመጣና እዛ ጋር ትንሽ ስዌሊንግ እና እንትን ነገር ያመጣል ነው ከዛ እሱን በመጠቀም ብዙ ሴቶች እስፔሻሊ ይሄ ወርኪንግ አይነት ሌዲሶች እንትን የሚሉት ነገር ነው የሚሞክሩት ነገር ነው። ከዛ ዱናት በሚል እንትናልን። ከዛ ኋላ ነው ሌላ ጥያቄዎች መምጣት ጀመሩ። እሱ ኮመንት ላይ ነው ባሌ ፈሳሽ በዝቶበት ከሌላ ወንድ ጋር ሆነች ነው ይሄ እንዳለ ፈሳሽ የመጣው ምናምን ብሎ ተጣላኝ። ኖርማሊ ራሱ ምን አይነት ፈሳሽ ምን አይነት ሳል ሊበዛ እንደሚችል አይነት አንደርስታንዲንግ ምናምን ነገር እያልሽ ከዛ እያለቀጠለን ኮካ ከፍሎኝ አይደለም። ኮካ ቢከፍለኝ ትብና ቢቱ ያ እነሱ ጥያቄዎች እንደቀልድም ቫይራልም የሆነ ት ነው ቢገስት ቪው ሰርፕራይዚንግሊ ከበድ ያለ ቶፒክ አድረስ ስታደረጊ ባይ ዘ ዌይ ሳይንሱ ከበድ ሲል ሰውም እንትን አይልሽ ምናምን። ከዛ ግን ወይኒ ላይክ በኮካ እንትናቸው እና ትታጠቡ ሲባል ጎምስ ይባይራለም ላይክ ሪሊ? አዎ በጣም አይቼዋለሁ እኔም። እና ከዛ ግን ምን ከዚህ ጋር ያይ የማነሳው ነገር አንዳንድ ጊዜ እንደ ባህልም እንዳስተዳደግም የሚይዝ ነገር አለ አይደለ? አሁን ከመጣንበት ነገር አንፃር እኔ እንኳን አሁን ኢንተርቪው ለማድረግ እንደዚህ አይነት ጥያቄዎችን ላይክ ካሁን በፊት ከጠየቁት፣ እንዴት ነው መጠየቅ ያለብኝ? ምንም አትፍሪ ነገር የለም። ምሳሌ እኔና አንቺ ብንኖር ችግር የለም። ግን ነገሮች እንዴት መነገር አለባቸው ብለች ታስብ ያለች ማለት፣ በግልጽና መወራት አለባቸው ወይስ እንዴት ነው ጉዳዮች መገለጽ ያለባቸው? አንቺ ጋር ሲመጣ ታካሚ በሽታውን ለመናገር ፈርቶ አያቅም፣ ይፈራሉ። ለዛ ነው ባይደው የሚታከም ነገር ሳይመስላቸው ደብቀው የቆለፉትን ነገር ነው። አንቺ ሶሻል ሚዲያ ላይ ስቶሪ ኦኬ፣ እሷ ጋር ሕክምናው ማግኘት ይችላለሁ የሚለው ነገር አሁን ብዙ ሴቶች ብዙ ጊዜ ደብቀው ከባላቸው ጋር ውስጥ ተፋቶ የመጡበት ነገር ይሄ የማኅፀን አካባቢ ፈሳሽ አይነት ነገር ጠረን ካመጣባቸው እንደዚ አይነት ችግር እንትን ሲል አያም ደብሮ በቃ እኔ ነኝ ችግሩ፣ ይሄ የኔ በሽታ ነው መደበቅ ያለብኝ፣ አላገባም ብለው ቁጭ አሉ፣ ሴቶች አሉ። ልክ እንትን ብለሽ ስትነግሪያቸው በተፈጥሮ ወይ በግንኙነት አባላዘር በሽታ ራሱ ሳይሆን ውስጥ እየገቡ በታጠቡ ቁጥር የሆነ ጥሩ የሚባሉትን ባክቴሪያ እየገደሉ ጠረን ሊቀየር ይችላል እስፔሻሊ አንድ ሴት ልጅ ግንኙነት እንደጀመረች ከወንድ ጋር የነበራት ጥሩ የሆነ ኢኮሲስተም ወንዶች መተው ያዛቡባታል ነው የእነሱ ፈሳሽ ሊሆን ይችላል የሚጠቀሙት ኮንዶም ኦይሊ ስለሆነ ያ ኦይል መጥፎ ባክቴሪያ እንዲያድግ ያደርጋል። ስለዚህ ልክ ሴክሱዋል ነገር ስትጀምር፣ በቃ የሆነ ይረበሻሉ። መስተካከል የማይችል ነገር ይመስላቸዋል፣ ግን ኮመን ነው። በአመት ውስጥ አንዴ ምናምን ያች ሴት እንደዚህ ነገር ሊያጋጥም ይችላል። ልክ ይህንን ስታወሪ ኮምፎርታብል ሆኖ ይመጣሉ። ወንዶች ላይ ራሱ ይሄ ስንፈተ ወሲብ ምናምን አይነት ነገሮችን እንትንላለን እና የኔ ችግር ነው አይነት ነገር ብሎ ነው የሚያስቡት። ቶሎ መጨረስን መታከም የሚችል ነገር ነው፣ ብልት መቆም ላይ በቃ ከዛ ላይ ከሚስታቸው ግን አቮይድ ማድረግ ይጀምራሉ፣ ኢንሲኪዩር ይሆናሉ። ከዛ ላይ ጭንቀት ውስጥ ዲፕሬሽን ውስጥ ይገባሉ። ለሌላ ያላቸው ስራ ራሱ እየቀነሰ የሚሄድበት አይነት ሲዌሽን ያለው። አሁን ይሄ የሚደበቅበት ጊዜ ቀርቷል፣ ነው ኤቭሪቲንግ ማኔጀብል ነው። ስለዚህ መስተካከል ይችላል ብለሽ ስታወሪ በቃ ልክ አንቺ በኮንፊደንስ ስታወሪ አንቺ ጋር ይመጣሉ። እንደ ሌላው ሰው አፍረሽ መወራት ያለበት ነገር ነው። ከልጅነት ጀምሮ ወንዶች ይሄ ኤርሊ ኤጅ ሲጎረምሷ ማስተርቤሽን ምናምን አይነት ነገር የሚጀምሩት ምን ያህል ሊጎዳቸው እንደሚችል ወደፊት ወደ ቶሎ መጨረስ አይነት ነገር ሊያስኬዳቸው እንደሚችል ካልነገርሻቸው ማነው ጋይድ የሚያደርጋቸው ሙቪ ላይ የሚያዩት ነገር ኦር ደግሞ እዛ ጓደኛቸው መደባበቃችን ምንም እየጠቀመን አይደለም። ግልጽ ከፋሚሊ ጋር ከእህት ጋር ከወንድም ጋር እንደዚህ አይነት ሄልዝ ኢዝ ፓርት ኦፍ ላይፍ ይሄ ከልብ ድካም ምናምን ያኛው ጤና ይበልጣል ይሄኛው እንትን አይደለም ሴክሹዋል ሄልዝ ተረበሸ ማለት ያ ሰው ሜንታሊ በብዙ ነገር ነው ሳይድ ኢፌክት ያለው ማውራትን ጀምር ከልጅነት ጀምሮ ሲጎረምሱ ጀምሮ ህልዚ የሆነ ነገር ላይክ ፈሳሽ እንደዚህ ነው መሆን ያለበት፣ የወራባ እንደዚህ ይመጣል፣ እድሜሽ እንደዚህ ነው። ወንዶችም በዚህ ሰዓት እንደዚህ አይነት ፍላጎት አላችሁ፣ ግን እንደዚህ አርጋችሁ ነው ማኔጅ ማድረግ ያለባችሁ። ጓደኛ ስትዙ እንደዚህ ነው ትሪት ማድረግ ኤቭሪቲንግ። ይወራበኝ፣ ከቤተሰብ ጋር መወራት አለ፣ ከቤተሰብ ጋር ከልጅነት ጀምሮ ላይክ ትክክለኛ ሜንታል ሴክሹዋል እንትን ላይ ጥሩ አስተሳሰብ ኖሯቸው እንዲያድጉ። ወደ ሌላ ነገር አሁን እንግዲህ እኛ ከመጣንበት አስተዳደግ ፋሚሊም ቤት ያለ ታላቅ ሰውም ተናናሽ ከታላላቁ ጋር ማያወራበት ምክንያት ወደ ሌላ ነገር የመግፋት ስሜት ወይም ግልጽ ሆነን ስላላደግን ባለጌ የመሆን አይነት ስሜት አለው እና እሱን ነገር እንዴት አድርጎ ማከም ይቻላል ብለሽ ታስቢያለሽ? ኮሚኒኬሽን ላይ አሁን ኖርማል፣ እኛ ማወቃችን አልቀረም። ከፋሚሊ አይደለም የሚያወቅ ነው፣ ግን ማወቃችን አልቀረም። የዛ ሰዓት ስልክ አልነበረም፣ ያችን ጠቅጠቅ ይዘን ራስ መስማታችን አልቀረም። ያ ሁኖቹ ፍሪ አክሰስ ወደ ስልክ የሚያስፈራ እንትን ላይ ነው ያለው። አይደር ሚስ ኢንፎርሜሽን ይደርሳቸዋል ወይ እነሱ ትክክለኛ ኢንፎርሜሽን ይደርሳቸዋል። ሁለተኛ ደግሞ ሴት ልጅን ለሴክሹዋል ያላትን እንትን ፖዘቲቭ ሆኖ ሄልዚ ሆኖ ማደግ አለባት። አለበለዚያ ሳይኮሎጂካሊ የሚያጋጥማቸው ነገር አለ ወደፊት። ይሄ አንድ ሴት ላይ የምናክመው ነገር ምንድነው ሴክሹዋል ህልዝ ላይ ህመም አላቸው። ህመም አላቸው ማለት ቫጅስመስ የሚባል እንትን አለ። ይሄ በጣም ሳይኮሎጂካሊ ስለ ሴክስ ያላቸው ነገር ኔጌቲቭ ሲሆን፣ አንዳንዴ እዛ ጋር በጣም ቴንሽን ይፈጥርና በጣም ኮንትራክትድ ይሆናል። ግንኙነት ማድረግ አይችሉም። ያን ያህል ለምንድነው? ሩቱ ተብሎ ሴክስ ሲደረግ አብዛኛው ጊዜ የሚሆነው ሴት ልጅ ስታደርግ ሴክስ አረግሽ ማለት ለአንቺ ያለሽ ቫሉ ይወርዳል። ሴክስ ኔጌቲቭ ነገር ነው ብልግና ነገር ነው የሚለው አስተሳሰብ፣ ይሄ መደበቃችን፣ ይሄን ያላቸው ሜንታሊቲ ይቀየርና ላይ አሁን ሴክስ አለማድረግ መቻል ማለት ልጅ መተካት አስችልም ህመም ይኖራል። ሙሉ ትዳሩ የሚበጠብጥ ነገር ነው። ሶ ሄልዚ የሆነ ነገር ኖሯቸው ኮሚኒኬት መደረግ አለበት እንጂ ሴክስ ማለት እንደዚህ ነው ምናምን አይነት ሁሌ ኔጌቲቭ ነገር ስንሰማ ከዛ ኋላ ግንኙነት ስጀምር አንደኛ ኢንጆይ አታረገውም፣ ፍርሃት ይመጣል። ከዛ ግንኙነት አደረግኩ ማለት የሴትነት ቫልዩ እየቀነሰ ነው አይነት ነገር ይኖራል። ሶ የምናስተምራቸው ሴክሱዋል እንትን ሃልዚ ነው ግን ኦፍኮርስ ኮሚትድ ከሆነ ፓርትነር ብቻ ከትዳር የሚለውን ነገር ነው አብረን ማስተማር አለብን። ነው ላይክ ይሄ ስዩር ባዲ ጎ እንትን ምናምን እሱን አይነት ካልቸር በፍጹም ይሄ የውጮቹን በቲኔጅነት እንዲጀምሩ ነው። እንደዛ ሳይሆን የምናስተምራቸው ላይክ ፊልም ላይ ብታየውም እነሱ ቫልዩ ቀነሱት ማለት ቫልዩ የወረደ ነው ማለት አይደለም። ይሄ አለ ዩ ጊቭ ደም ኢምፕሬሽን በቃ ትክክለኛውን አስተሳሰብ አለበለዚያ ይሄ ነገር አይወራም ብሎ ከተደበቀ በሆነ ፊልም ያሳያቸዋል። ያንን ፊልም ነው መስዬ መቅረብ ያለብኝ ብለው ችግሮቻቸውንም ሳይናገሩ መፍትሄም ሳያገኙ ነው የሚያልፉት። ብዙ ጊዜ ትዳሮችን ባለመነጋገር ይፈርሳሉ። በተለይ እንደዚህ ግልጽ ሆኖ ሰው አንዳንድ እንደዚህ ኢንተርቪው ሳደርግ የ ብዙ ጊዜ በበርበሬና በሽሮ ትዳር አይፈርስም አለች አንድ ልጅ እና ይሄንን ነገር በስነስርዓት አለማውራት ነው ሴክሻል ላይ ያላቸውን ፍላጎት ምንም ነገር አለማውራት ነው። በእንደዚህ ዓይነት ጉዳይ ላይ ጋር የመጣ ለየት ያሉ ሴቶች ይመጣሉ። ካገቡ የሆነ ያህል ወር ሆኗቸዋል ግን እንደዚህ ግንኙነት ላይ ፔንፉል ስለሚሆን ነገር ግንኙነት ማለት ቢያንስ እስከ ወልድ እንኳን ያለ ማስታገሻ። ይሄ በማስታገሻ የሚስተካከል ነገር አይደለም። አብዛኛው ጊዜ ቼክ የምናደርገው ነገር አለ። ኢንፌክሽን ከሆነ ኢንፌክሽኑ ቼክ፣ ሆርሞን መዛባት ከሆነ እሱን እንትን እንላለን። ከዛ ውጭ ግን ከፓርትነር ከባል ጋ ያለው ኮሚኒኬሽን ነው። እኔ ደስ የሚለኝ እንደውም ባልና ሚስት ሁለቱ መተው በስንፈተ ወሲብ ቢታከሙ በጣም ደስ ይለኛል። ምክንያቱም የአንድ ሰው ነገር አይደለም ሴክስ ማለት የሁለቱ የፓርትነር ነገር። ስለዚህ ሴቷ ምን ምን እንደሚያስፈልጋት እዛው ክሊርሊ ብትናገር ወንድ ልጅም እንደዚህ አላ የሆነ ስንት ደቂቃ በቆይ ነው ብለት ትንሽ ነው ብሎ ብዙ አይነት ውስጥ የተደበቀ ኢንሰኪሪቲ አለ ሴክስ ላይ በሴትም በወንድም ማለት ነው። እና የሴት ደግሞ የሚከብደው ምንድነው ጭንቅላቷ ሳይኮሎጂካሊ በዛ ሰዓት ኢንጆይ ማታደረግበት ብዙ ምክንያት አለ። አሁን ይሄ ኦርጋዝም ደረጃ ለመድረስ አሁን ለወንዶቹ ፕሪማቹር የሚለው ነው የሚያሳስባቸው። ሴት ደግሞ ምንድነው በዛ ሰዓት የሚያሳስባት ከፓርትነሯ ጋር ላይክ ዱ አይ ሉክ ፕሪቲ፣ አምራለ ወይ? እንደዚህ ነው እንትን ማለት ያለብኝ ምናምን ነገር ነው። የሴት ትንሽ ከበድ ይላል፣ ላይክ ሳይኮሎጂካሊ ሩቲን ነው። የወንዶች ደግሞ ኢዚየር፣ ግን እነሱም ቢሆን ከልጅነት ጀምሮ ማስተርቤሽን ከጀመሩ ኦር እንትንም ይባላለ ላይክ በአማርኛ ሲተረጎም እንደት ነው የሚሆነው? ዲስግሪፕት ነው የምንኖር ላይክ በስነ ስርዓት ብልታቸውን አንቆ እንደመግደል ነገር በይው። ምክንያቱም የዛኔ ማስተርቤሽን ሲያደርጉ በጣም ጫና አድርገው የሚይዙ ከሆነ በጥንካሬ፣ በደረቁ ይሄ አላ ፋስት የሆነ አግሬሲቭ የሆነ ማስተርቤሽን የለመዱ ወንዶች አሉ። ከዛ በኋላ ሲስተማቸው ምን እየሆነ ነው፣ እዛ ያሉት ነርቮች እየደነዘዙ ዲሴንሲታይዝድ እየሆኑ ይመጣሉ። ከዛ በኋላ ብሬናቸው ደግሞ ኮንዲሽን ይሆናል። ይሄ ኮንዲሽኒንግ ይሄ አንዱ ሻ ልክ የሆነ ቤል ሪንግ አድርገሽ ምግብ በሰጠሽ ቁጥር ከዛ ላይ ያችን ቤል ሲሰማ ሁ ሳ ቤት የሚያደርገው አይነት ኮንዲሽን ይሆናሉ። በዛ ሲዌሽን ብቻ ነው ጭንቅላታቸው መጨረስን የሚያውቀው። ከዛ ኋላ ወደፊት ሚስት ሲይዙ የፈለገ እንትን ቢሆን የእሷ በቫጃይና ኦር ኤኒ አይነት ስቲሙሌሽን መጨረስ አይችሉም። ከዛ ኋላ የብልት መቆም ችግር ይመጣል። ሶ ቤዚክሊ አንቀው እየገደሉ ደርኪሊንግ ጀነታል ማለት ነው። ቀደም ብለሽ ግን ልጆችሽን ሄልዚ ወይ ኦፍ ኮፒንግ ዊዝ እንትን ምናምን ነገር ብታሳውቂ ኦር ፐብሊክሊ ደግሞ እንደዚህ የምናወራ ከሆነ ኦ ይሄ ነገር አይጠቅመኝም የሚለውን ነገር እንኳን እያሳወቅን እንመጣን ነው ትፈሪ ያለሽ። አሁን አንቺም ወተሽ የሆነ ነገር ለማለትም ትፈሪ ያለሽ፣ ግን መወራት አለበት። አሁን ብዙ ሰው ላያቅ ይችላል። እንደዚህ አይነት ጉዳዮች እንደዚህ እንደሚያመጣ መሆን አንቆ መግደል ነው። በቃ ትክክለኛውን ዴስክሪፕት ነው የባለው። ይሄ በራሴ እንደ መግደል ነገር ነው እንዲጀምሩ ከዛ ውጭ ኮሜንት ሴክሽኑ ነው የምፈራው። እንደዚህ አይነት ነገር ስፖስት ላለመግባት እሞክራለሁ። ልክ አይና እናመሰግናለን፣ ግልጽ ስለተናገር ሲሆ ይ ይላሉ። ከዛ ሁለተኛው ኮሜንት አንቺ ከዚህ ነገር አትፋችም፣ እንደ ሁልጊዜ ህይወትሽ ብልት ነው ዘግቻው። እንደዚ አይነት ኮሜንቶች ምን ስሜት ይሰጡሻል? ላይክ ትለምጃችኋለች። መጀመሪያ አካባቢ ደበርሻል፣ ከዛ ግን ትለምጃለች፣ ምክንያቱም ላይክ ስራ ነው ሴክሹዋል ህልዝ እየሰሩ ያለሁበት አሁን ከረንትሊ በቃ የሆነ ኮንፈርተብል የሆንኩበትን ሰውን ማስተካከል የምችልበትን ስራ አግኝቻለሁ። ስራ አረግሹ እንዴ ምናምን ስራ ነው ሳይከፈል እየሰጠው ነው። እዛ ጋ ብዙ ጊዜ እንትን ነው ስንፈተ ወሲብ ወንዱ ላይ ብቻ ያለ ነገር ነው ተደርጎ የሚታየው እና ሴት ልጅ ያለባት አይመስል ሁላችንም አሁን አሁን ደም አንቺም ላይ አይቻለሁ። የተለያዩ ንሳይ ነው ሴትም እንደዚህ ያለ ብዬ እንዳሰብ ያደርገኝ እንጂ ወንዶች ብቻ መሄዱ ነው ይመስለን። እንዴት ነው እሱ ላይ ያለው የሴት በደንብ አለ። አሁን ኖርማሊ ሴት ላይ ኖርማሊ ያለመጨረስ አይነት ችግሮች በጣም ኮመን ነው። በፔኔትሬሽን የምጨርስ ሴት በስነስርዓት ከመቶ ፐርሰንት ሀያ ፐርሰንት ነው። ያለመጨረስ ጉዳይ ደግሞ በጣም ከፍተኛ የሆነው በፐርሰንቴጅ አፍሪካ ሀገር ላይ ነው ምክንያቱም የመጨረስ እድሏ ከፍተኛ የሆነች ሴት፣ በጣም የሚያዝናና ፋክት ነገር፣ አንደኛ የተማረች ሴት። ምክንያቱም የበለጠ ኤጁኬሽን አላት ምን እንደምትፈልግ ታውቃለች፣ አይነት ነገር ኮንፊደንሱም ይኖራታል። ሁለተኛ ደግሞ ከአባቷ ጋር በጣም ጥሩ ቅርርብ ያላት፣ ሄልዚ የሆነ ሪሌሽንሽፕ ያላት ወንድን የማመን ፕሮባቢሊቲዋ ከፍ ይላል። ሶ ሴክስን ኢንጆይ የማድረግ ነገሯ ከፍ ይላል። ከዛ ደስተኛ ቻይልድሁድ ያላት ሴት እነዚህ እነዚህ ማለት ነው። ከዛ ያለመጨረስ ችግር ደግሞ የሚያጋጥማቸው ሴቶች በብዛት አንደኛ በልጅነታቸው ፋሚሊ ሉዝ ያደረጉ እናትም አባትም ከስድስት ዓመት በፊት ሉዝ ካደረጉ፣ ከዚህ በፊት ሴክሱዋል አሳልት ከደረሰባቸው፣ ምክንያቱም ኦብየስሊ ያው ህልዚ ነገር አይኖራቸውም። ለዛ ስቴት ያለመጨረስ ችግር፣ አብዛኛው ጊዜ ደግሞ በግንኙነት ሰዓት ላይ ህመም ይሄ ሴትን በጣም እንትን የሚል ነገር ነው። ከዛ ደግሞ ከጽንስ ጀምሮ ይሄ በጣም ያዝናና ኢንፋክት ስለሆነ በጽንስ ሴት ልጅ በጣም ጽንሱ ትያለች በደንብ ዴቨሎፕ ካደረገች ወደፊት የመጨረስ ፕሮባብሊቲዋ ከፍ ከሚያደርጉ አንድ ፊዚካል ምልክቶች ውስጥ ይሄ አፐር ቲውበርክል የምንለው እዚች ጋ ያለችው ይ ከንፈር እዚች ጋ ያለችው አንትናለቻ ቲውበርክል የምንላት ይችኛዋ አስትራክቸር እሱ ሳይዙ በተለቀ ቁጥር በፔኔትሬሽን የመጨረስ እድሏ ከፍተኛ ነው የሚል ሪሰርች የሚያሳየው ነገር አለ አሁን ላይ። እና ኢትስ አ ፋሲኔቲንግ ሳይንስ ሴክሹዋል ሄልዝ ገብተች ስታየው ያሉት እንትን ሪሰርቾች ምናምን ላይክ ስታነቢውም ደስ ብሎች ነው። ከዛ ለማህበረሰቡም ስታሳውቂ ማለት ነው። ስለዚህ ከመወልድ ጀምሮ ነው ያለው ላይክ ይሄ ሪስክ እንትኖቹን በቃ የተሰሩ ሪሰርቾች ከሚያሳዩት ውስጥ ጽንስ ውስጥ ጀምሮ፣ ከዛ ኋላ ስታርግ ምን አይነት አስተዳደግ ያደገች ሴትናት እንትን የምትለው ከዛ ስ እውቀት ያላትናት ከፋሚሊ ጋር ያላት እንትን እና በፐርሰንቴጅ ይነግርሻል ኖርማል በፔኔትሬሽን የምትጨር ሴት ከመቶ ፐርሰንት ከሀያ አንድ እስከ ሀያ አምስት ነገር ናቸው። ይሄ የማህበረሰባችን ደግሞ እሱን አያውቅም። ላይክ ወንዶች እንዳለ አሳስቧቸው የሚመጡት ስንት ደቂቃ ልቆይ ነው። አዎ ያ እሱ ላይክ ኦፍ ኮርስ ማተር ያደርጋል፣ ግን ለሴቷ ላይክ ምን አይነት ኦርጋዝሞች አሉ? ክሊቶሪያል አለ፣ በፔኔትሬሽን ብቻ አለ። በፔኔትሬሽን የምትጨርስ ሴት በጣም ዝቅተኛ ናት። እና እኔ ጋ ይመጣሉ ሴቶች ላይክ፣ የኔ ችግር ነው ወይ? ባሌ ሀያ ደቂቃ ምናምን አስራ አምስት ደቂቃ ራሱ መቆየት ይችላል፣ ግን እኔ መጨረስ አልችልም። ላይክ ኖ ታይፕስ ኦፍ ኦርጋዝም ሳሉ፣ እና አንቺ ስፔሲፊክሊ ትሪገሪንግ ፋክተርሽን ማወቅ አለብሽ ነው እኛ ሀገር ውስጥ ሴክስ ለሴት ልጅ ይሄን ያህል እንትን አደለም አርገው አታርገዋል። አዝ ሎንግ አዝ እስካረገዘች ድረስ ሴት ልጅ መጨረስ ቢያስፈልጋት ኖሮ ለማርገዝ ፖፑሌሽን ኢሹ አይኖረንም ነበር። በጣም ያለን ብር ይበቃል። እንደዚ አይነት አስታሰባለህ እና ማንም ሰው ሊያረግዝ አይችልም። በጣም የብዙ ሰው ችግር ነው ሴት ልጅ ፊኒሽ የማድረግ እንትኗ ምናምን ነገር ቢያስፈልግ ፎር ሃር ቱ ጌት ፕሬግናንት በጣም አሳሳቢ ጉዳይ ነበረ። የሚሆነው እንደዚህ ጉዳይ ላይ አንቺን አንዳንድ ጥያቄዎች ከሰዎች ወስጄ ነበር አንቺን እንደምጋብዝ ይሳቅና። ዝቅተኛው እስካሁን ማውቀው አንድ ሁለት ደቂቃ ነው የሰማሁትን፣ ግን ከፍተኛው ደግሞ ሁለት ሰዓት ድረስ የሚቆያል ና ሁለት ደቂቃውም ሁለት ሰዓቱ ድረስ ያለው እንዴት ነው ጤናማ ና ጤናማ ያልሆነ ብለን ምንለው? ፕሪማቹር የምንለው ቶሎ የመጨረስ ችግር አለ ብለን የምናስበው ለወንድ ልጅ ከስልሳ ሰከንድ በታች ከቆየ ነው ስልሳ ሰከንድ በታች ሆኖ ስልሳ ሰከንድ ማለት ሰንድ እስከ ከሰላሳ ሰከንድ ሆን ከዛ ያነሰም ሊቆዩ ይችላሉ። ኢቭን ገና ግንኙነቱ ከመጀመሩ በፊት ሊጨርሱ ይችላሉ። ግን ይሄ አንድ ጊዜ ካጋጠመ ጀስት ፐርፎርማንስ ኤክዛይቲ ሊሆን ይችላል። ማለትም ልክ አዲስ ጓደኛ ይዘው ምናምን ኤክሳይትመንቱ ሊሆን ይችላል። ይሄ እንደ ኢሹ ችግር ብለን የምንቆጥረው ስድስት ወር ከቆየ ብቻ ነው። እስከ አቬሬጅ እስከ ቱዌኒ ፋይቭ ሚኒትስ ድረስ ኖርማል ነው። ከዛ በኋላ ደግሞ አን ኦርጋዝም ኦር ዲሌድ ኦርጋዝም የምንለው አለ ወንዶች ላይ ከአንድ ሰዓት በላይ ከቆየ ይሄ ደግሞ ለረጅም ጊዜ ይሄም አይነቶች አሉት። ይሄ በሆነ አይነት ሁኔታ ብቻ መጨረስ የሚችል ሰው አለመጨረስ የሚያስቸግራቸው ወንዶችም አሉ። እኛ ሀገር ግን አለመጨረስ እንደ እንትን አይቆጠርም እንደ አምድ ምናምን እንጂ በሽታ አይቆጠርም። ግን ከሆነ ሰዓት በላይ ከሆነ አይነት ሰርከምስታንስ ውጭ መጨረስ የማይችሉ እንትኖች አሉ። የሆነ ስፔሲፊክ የሆነ ስቲሙሌሽን የሚያስፈልጋቸው አይነት እንትን አለ። እና አን ኦርጋዝም እና ዲሊድ ኦርጋዝም እንላቸዋለን። እሱን መታከም የሚችል ነገር ነው ግን እኛ ጋር እሱን እንደ ግን ህመም ነው። አለው የራሱ ህክምና የራሱ ህክምና አለው አለ በሜዲኬሽን ምናምን ማስተካከል እና ያው ፕሪማቹር ኢጃኩሌሽን ደግሞ በብዛት የሚያጋጥሙ ማለት ቶሎ የመጨረስ ችግር። ይሄ ከአንድ ደቂቃ በፊት የሚጨርሱ ወንዶች የሚያጋጥሙን በልጅነት ማስተርቤሽን ይጀምራሉ ልክ ቲኔጅ ልክ እንደጎረመሱ ሰዓት ቅድም እንዳልኩሽ ይሄም ኮንዲሽንግ ይሆናል። ምክንያቱም ልክ በ13 ዓመቶች መቼ፣ የራስሽ ቤት የለሽም፣ ፋሚሊ ሳይመጣ የሆነ የፈጠነ ምናምን ነገር አንድ እንትን ማለት ነው የሚፈልጉት ነው። ገና ይሄ ዴቨሎፕ እያደረገ ያለው ነርቨስ ሲስተማቸው እሷን ብቻ እየለመደ ይመጣል። ገብቷል? በአንድ ደቂቃ መጨረስ እየለመደ ይመጣል እና ልክ እያደጉ ሲመጡና ጓደኛ ሲይዙ ኦልሬዲ ኮንዲሽንድ ናቸው። ኦልሬዲ ያ ዴቨሎፕ ያደረገው ነርቨስ ሲስተማቸው በዛች ደቂቃ ብቻ የመጨረስን የሚያውቅ ነው። ስለዚህ ወደፊት ጓደኛ ሲይዙ ፕሪማቹር ነው የሚጨርሱት። ከዛ ይሄንን ሲስተም እንደ አዲስ እንትን ለማለት እየከበደ ይመጣል ማለት ነው፣ ልምድ ያደረጉትና ያንን ልምድ ነው የሚጠብቀው።